አሰላም አሌይኩም ወራህመቱላሂ ወበረካቱህ። እንዴት ናቸው? ያው ሾርባ ለማዘጋጀት ነው፣ ማለትም የአጃ ሾርባ ማለት ነው። እዚህ ጋር ሽንኩርት ሁለት ከፍ አድርጊያለሁ። ከጀመርኩኝ በኋላ ቅርታ ግን በጣም ለእሱም ዘይት ጨምሬ

ይታያል ብዬ አስባለሁ። ነጭ ሽንኩርት አለኝ ነጭ ሽንኩርት ብቻ ነው የማደርገው

ያዘጋጀሁት አለ ስታጡት ማለት ነው። ብዙ አትሹት፣ ብዙ አይታሽንም የማለት ያለ አንድ ንጹህ አዋራው እንትን ለማለት ሶስት እንትን ብትሉት አሪፍ ነው። አስተያየታችንም አስቀምጡልኝ።

እና ማሰሉ እንሳታም ነው ወረቀቱ እና ለጥሩ ነገር ለምትለም ያስፈልገን ነው አስባለሁ። ሀሳባችሁን መስተያየታችሁን ቀጥታለው። ላይክ፣ ሼር፣ ሰብስክራይብ አድርጉ።

አስባለሁ። እ እኛ ጋ አዲስ አበባ ብርድ ነው። ሌላ ቀን ዛሬ በተለይ አየሩ ትንሽ እየመሰለ ነው ራሱ። ትወዱታላችሁ። የተሳሳትን ነገር ካለ ሐሳባችሁን ይቀበላል። ከእኔ ደግሞ የተሻላችሁ ዘር አላችሁ። ምትከታተሉ ግን ቶሎ ነው የሚይዘው ሀገራችን ላይ ብዙም እየሰራ እኔ ደግሞ በባዶ ነው የፈለኩት ሁ ሽታው ራሱ ደስ ይላል

የተዋሰነው እንከልሰው ነው። በነገራችን ላይ ቅንጬ በሩዝ እራሱ እንዴት አባቱ እንደሚጥም ማለት በሾርባው ሳይሆን

ዛሬ ዛርቱ መጨረሻ ላይ አሳያቸዋለሁ። እንዳይበዛባችሁን እንዳሰለችሁት እንገናኛለን። እንደዚህ ውሃ ካልሽ እኔ በደንብ ውሃ እንዲኖረው ፈልጌ ነው። ወደ ገበታ ሊቀርብ ነው። በመጨረሻ ላይ ሪዛልቱን አሳያቸዋለሁ። በጣም ፈርት ያቆራረጥኩኝ ነው ማሳያቸው፣ ምክንያቱም እንዳትሰለችው ብዬ ማለት ነው። ምን እንትንክልክል ትቦታል። እንግዲህ ተመልሽ መጥቻለሁ፣ ቤተሰቦቼ ይኸው፣ ወገግ ብሎ በሰለልኝ ወተት ነው የሚመስለው ሚመስለ በነገራችን ላይ ደስ ይላል። ከዚህ በላይ ውሃ በዛ አርጎ ለመጨመር ከፈለጋችሁ በየሰው ፍላጎት ነ፣ የፈለኩት የፈለግኩት ሁን ነው፣ አይታይም ወገግ ብሎ በሰለ። እንዳያችሁት ጨው ነው፣ ምንም ነገር ቅመም ምንም የለውም።

ውቡናይም እያዘገጃጀሁ ምሳይ ይመጣል። ከኔ ጋር ስለነበራችሁ እጅግ አድርጌ በጣም አመሰግናለሁ። ስላዳመጣችሁ፣ ስለተከታተላችሁ እጅግ አድርጌ በጣም አመሰግናለሁ። ሽረም ከወደዳችሁት፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። ሀሳብ አስተያየታችሁን እቀበላለሁ። አመሰግናለሁ እ ይባ